ሰላምታችን በያላችሁበት ይድረሳችሁ እያለን ከሚዛናችን ቲዩብ ለእናንተ ልናደርስ የወደድናቸውን መረጆቻችንን ይዘን መጥተናል። አብራችሁን እንድትቆዩ ስንል በአክብሮት እንጋብዛለን። ለዩቲዩብ ቻናላችን አዲስ ከሆናችሁ ሰብስክራይብ፣ እንዲሁም ሼር፣ ላይክ በማድረግ ቤተሰብ እንድትሆኑ ስንል በአክብሮት እንጋብዛችኋለን። ዛሬ አዲስ መረጃዎች ደርሰውናል። ይህም ከአፋር የስልክ ጥሪ አግኝተናል። በስልክም ቆይታ አድርገናል። አፋር አሁን ላይ ምን አይነት ሁኔታ ላይ ነው ያለችው የሚለውን ወደና አንተ እናደርሳለን አብራችሁ እኮ አፋር አካባቢ አንተ የት አካባቢ ነው ያለኸው? ምን አዲስ ነገር አለ? ምን እየተፈጠረ ነው? በጣም ጥሩ። እኔ የተንድሆ ሱኳር ፋብሪካ ሰባት ቋሚ ሰራተኛ ነኝ። ከዘጠኝ መቶ ስልሳ አምስቱ ውስጥ አንዱ ነኝ። ተንድሆ ሱኳር ፋብሪካ ማለት የጥንት በግሪኮች በእንግሊዞች የተመሰረተ የጥንት የነበረ ስኳር ፋብሪካ የኢትዮጵያ ብሔር ብሔረሰብ የሰራበት ትልቅ አንጋፋ ድርጅት አለ የሚባል የነበረ ነው። በህወሀት ዘመን ወደ ከጥጥ ወደ ስኳር ተቀይሮ በስፋት የተሰራ የነበረ ድርጅት ነው። ከዛም ለውጡን መጣ። ለውጡ ላይ ነው እንግዲህ ይሄ ስኳር ፋብሪካ እንዲዘጋ አይቻለው። የሚሰራ ስኳር ፋብሪካ ነበረ። ቋሚ ሰራተኛ ከኛም በላይ መአት የነበሩበት ሰራተኛ ናቸው። ሌሎች እንደም በፍርድ ቤት ተሰናብተዋል። እኛ ነው የቀረ ነው። መአት ሰራተኛ ቋሚ መአት ሰራተኛ ወደ አምስት ሺ በላይ የነበረው ነው። ስለዚህ እኛን አሁን ዘጠኝ ስልሳ አምስቱን እንዲሁም ሜዳ ላይ ምንም ነገር ሳናረግ ምንም ነገር ሳይሰጠን ለአገልግሎትም ሆነ ደሞዝም ሳይሰጠን ለሶስት አመት ያክል ያው በረሃብ ላይ እንገኛለን ይሄን የመላ ኢትዮጵያ ህዝብ የሚያቀር የምንፈልገው በጠቅላላ ማህበራዊ ቀውስ እንደተፈጠረ ብሎም ተንዳሆ ስኳር ፋብሪካ ሲዘጋ አገርን እንደጎዳ ብዙ ማህበረሰቦች ከአፋር አካባቢ የሚኖሩ ይህን ድርጊት ተከትለው ብዙ ሰዎች ለቀው እንደወጡ እንደሆነ ከአንድ ሚሊዮን ሄክተር በላይ ተሸክሞ መሬቱ ጦም እንዳደረና በግለሰቦች እጅ እርሻ እየታረሰ እንዳለ ይሄ ደግሞ የመንግስት እርሻ የነበረ እንጂ ማንም መረስ የሚችል አይመስለኝ የመንግስት እርሻ ነው ተከልሎ የኖረ የተከበረ። ሌላ እንኳ በፊት በድሮ ብንበሬች ብድር ጊዜ እንኳ አሉ ማንም ሰራ ማንም ሲሚስ ወደ ግቢ የማይገባበት የተከበረ በጣም የተከልለ የሚፈራ የነበረ ድርጅት ነበረ። በአሁኑ ሰዓት ግን ያ ድርጅት ለውድቀት ተዳርጓል። ምንድን ነው ምክንያቱም ምክንያቱም ምንም አልታወቀ። የሚሰራ ፋብሪካ ነው እንግዲህ የሚሰራ ፋብሪካ ነው ይሄ ማለት ይሄ ችግሩ ከስኳር ፋብሪካ ካሉ ከበላይ አካሎች ያለው ችግር ነው። ማስጠበቅ፣ በወታደር ማስጠበቅ ሲገባቸው፣ ዛሬ ተዘርፎ ሰራተኛውም ለውድቀት ተዳርጓል። ተበጥቧል። ማህበራዊ ቀውስ ተፈጥሯል። በጣም አሳዛኝ የሆነ ነገር የተፈጠረው። ስለዚህ ይሄን ጉዳይ መንግስት እንዴት አንደኛ፣ እርሻ ስንዴ ብሎ አንድ ሚሊዮን ሄክታር በላይ ያለው መሬት አዋሽን ተሸክመሽ እንደስ ትራቢያለሽ ቅድሚያ እኛ ግን አምንድለኛ ምንፈልገው እኛ ለዚህ ስልሳ አምስት ሰራተኛ ፍትህ ይሰጠን ነው የምንለው። አልጠየቃችሁም፣ እናንተ አልጠየቃችሁም። አሁን ጉዳዩ እኮ እስከ እንት ምተዋል እኮ እስከ ጠቅላይ ፍርድ ቤት ምተዋል አዲስ አበባ ድረስ ግን እያራዘቡ ከሚገኙት በጣም በጣም የሚገርም ነው። በቃ አሁን ደሃነ ሀብታም የሆን ነው። ይሄ እንትኑ ችሎቶ ምን ያደረገው ደሀን ሀብታም ቀጠሮን በማስረዘም በቃ ስድስት ወር ስድስት ወር እያስቀጠሩ ይዘዋል። ይሄ ደግሞ ዜጋሽን ነው እና አኩራፊ ሰውን ነው የምታመጨው እንጂ አንቺን የሚወዱ ሰው አታመጭም። ስለዚህ ይሄ ለሀገርም ህልውናም ለታሪክም ባል ለምን ሰው እኮ እናልፋለን እኮ ዛሬ ኬክም ብንበላም ምንም ብንበላም እኮ በርገር ብንበላም እኮ እናልፋለን። ግን ወጣቱ እየተራበ ሌላው እየበላ እኛ ባይተዋር ሆነን ዲግሪ ተሸክመን ሁለት ዲግሪ ይዘን ማስተር ይዘው የተራበ ሰው እያበደ በከንቱ ይሄ ለሀገሪቱ ለታሪክም ጥሩ አይደለም። እና ይሄ ይሄን የምለው እኔ እሺ፣ ከቀናት በፊት አንድ በዚህ ስኳር ፋብሪካ ላይ ጥቃት እንደደረሰ በተለያዩ ማህበራዊ ድረ ገጾች ላይም ነዋሪዎችም ሲናገሩ ነበር። እና ይህ ጥቃት እውነት ነው? እዛ ነው የተካሄደው? አዎ፣ አዎ። ዝርፊያው ለምን ፋብሪካውን እንግዲህ ለምን ለማጥፋት እንደተፈለገ እኔ በቃ እኔ እኔ በቃ እስካሁን በህይወቴ ብዙ ነገሮች አውቃለሁ። የተንዳሆ ስኳር ፋብሪካ ለማጥፋት ለምን እንደተፈለገ አልገባኝ። ማን ነው ያጠፋው ማለት ጥቃት ያደረሰው ማን ነው ብላችሁ ታስባላችሁ? እኛ አሁን እንግዲህ ዘራፊ ነው ዞሮ ዞሮ ሲቪል፣ ይሄ ዘራፊ ነው። አንደኛ ስኳር ፋብሪካ በወታደር ይጠበቃል እንጂ ለምን ይዘረፋል? ማስጠበቅ ያለበት እኮ አንደኛ የስኳር ፋብሪካ የበላይ አካልና የክልሉ ሰው ናቸው። ይሄ እንግዲህ እንዲዘረፍ ይሄ በጣም ለታሪክን ወደፊት መቀበጥ አለበት። ይሄ ስኳር ፋብሪካ ግን በነገራችን ላይ ከአባይ ግድብ የሚበልጥ በጀት ነበረው። በቃ ዛሬ እነግርሻለሁ። ሀብቱ የትየሌለ ሀብት ነው። ቀላል ሀብት የሚባል አይደለም ይሄ ግን ስኳር ፋብሪካ እንዲጠፋ የተፈለገበት መንስኤ እሱ ነገር በህይወቴ አልገባኝም እስካሁን። ሌላው ፖቶች ሲገቡ፣ ሌላው የፖቶች ሲገባኝ የተንድሆ ስኳር ፋብሪካ እንዲጠፋ የተፈለገበት ምክንያቱ እኔ እሱ ነገር አልገባኝም። የሚያመርት ፋብሪካ ሰራተኛን የያዘ ወጣትን የያዘ ቋሚ ሰራተኛ፣ ጊዜያዊ ሰራተኛ፣ ምን ሰራተኛ እንዳለ ከሰባት ሺህ ከስምንት ሺህ በላይ ይዞ የነበረን ሰውን እንዲበተን የተፈለገበት ምክንያት እሱ ነገር ወደፊት መች የጊዜ ጉዳይ ነው እንጂ ይወጣል እና እኔ ይሄ ነገር በጣም ያሳስበኛል ለምን እንደተፈለገ አንድ ሚሊዮን ሲሰር በላይ ይዞ እንጃ ስኳር ስንት ነው አንድ ኪሎ ሁለት ብር ነው የገባው ነገ ደግሞ ሶስት ብር ሶስት መቶ ብር የሚገባበት ምክንያት የለም የሰላሳ ስምንት ዓመት ወጣት አሁን ይሄ እያለሁ ው ምንድን ነው? እኔ ከዛ ከተነደው እስካሁን ከድርጅት አንዲት ሚስማር አለቀ። አሁን ለምን እኔ ቤተሰቦችን በጦር አድርገው ያሳደጉኝ የነጋዴ ቤተሰብ ነኝ። በሰባት ያሳደጉኝ አንዲት ሚስማር ስምንት ሙት ሚስማር ያውቃሉ። ይሄን ድርጅቱ ሁሉም ያውቃሉ፣ እስከ አዲስ አበባ ያውቃሉ። ግን የሚያምሳተው ልጆች አሉ። አሁን እዛው ተመልሰዋል። አንድ ሰባ አራት ሰው ነው ምናምን፣ ሰባ አራት ሰው ነው አየዋል። ዝም ብሎ እየሰራ ነው ማለት ነው ነው ሰሞኑን ሰዎቹ ምን እየሰሩ ነው ያሉት? ዝም ብሎ ዝም ብሎ እየከፈላቸው አኑሯቸዋል። ቢረብሹ የነበሩት ሀይል በምንም በምንም ዝም ብሎ ቁጭ ያሉ ሰዎች ያሉ ዝም ብሎ ይበላሉ እየተከፈላቸው፣ እና ብዙ ንጹር ልጆች ማ ተባረዋል። ንጹር እዛ ውስጥ እነማናቸው ንጹር ይባል። ብዙ ሰው ይመለመለት ግን አልፈለገም እንዴ በዋለበውና አመፀኛው ምናምን ሰብስቦ ይዞ ያው ይከፈለ ነው። ችግር የለም እኛ እየተራምን ነው

የኦሮሞ ልጆች ከዛ መቶ ሺህ አስተዳደሩ ዛሬ አሜሪካ ናቸው፣ አውሮፓ ናቸው። ያልሰራ ብሄር ብሄረሰብ የለም። ያልሰራ ለምን ይሄ ድርጊት አልተኮሰ? ለምን እንዲጠፋ የተፈለገው? በጣም እኔ ይሄ እኔ ወደፊትም ምን አጠላለሁ? ይሄን ጉዳይ ለምን እንደምትፈልገ ራሴ አሁን ምድምር በቃ ምፈልገው ሳሽ ምሳራ ሳሉ በዚህ ጉዳይ ላይ እና እኔ ችግር የለም፣ ከሀገር ኮብልዬ ወጣለሁ። ግን ብዙ ያበዱ ልጆች አሉ፣ የሞቱ ልጆች አሉ። ግን መፍትሄ የተሰጥቶት ይሄ ነገር አሁን እንኳላለሁ። አሁን መፍት የሚሰጠው ሰላም ሲኖር ነው ብዬ አስባለሁ። እንደገለ እና አሁን አፋር አካባቢ እየሰማን ነው ያለነው ነገር ደግሞ ከዚህ ማለት ሰላም ነው የሚል ነገር እየሰማን አይደለም። እና አፋር በራሱ አሁን ላይ ምን አይነት ሁኔታ ነው? የሰላሙ ሁኔታ በምን አይነት ሁኔታ ላይ ነው የሚገኘው? አዎ አሁን አፋር አካባቢ ያለው ሁኔታ እየሰማሁ ነው። አንዳንዶች የሚጽፋሉ በድንበር አካባቢ ነው የመውረር አንድ አምስት ቀበሌ ነው ምናምን የመውረር ሁኔታ ማን እንደው ማል መካሊ ሆሶ ሆሶ እንደው ምን ይላል ማን የምትባል ቀበሌ ፍላችሁ፣ እና ማን አንድ አምስት ቀበሌዎች እነሱ ወራ አድርገዋል፣ ግን እንደተመለሱም ይችላል። እንደተመለሱ ግን አሁን ከዚህ ጋር በተያዘ ስኳር ፋብሪካው ጋር የደረሰው ጥቃት ከዚህ ጥቃት ጋር ይገናኛል? ከመውረር ጋር የተያዘ በተያዘ አይገናኝም። በጣም ይሄ ይሄ ጥሩ ሳምጣ። ከዚህ ያው ባሁን ሰዓት ይሄ ስኳር ፋብሪካ ያለው ህዝብ መካከል ነው በሰላም የሚኖር ነው። ምንም ነገር ይሄ ጦርነቱ ያለው ድንበር ነው። የትና የትወደግር አካባቢ ነው። ያ ቦርደር አካባቢ ነው። ይሄ ግን ዱብቲ ውስጥ ዱብቲ ማለት ሰላም ነው። ዶግያ ማለት ሰላም ነው። ቤትማሪ ማለት ሰላም ነው። አጠቃላይ ሰላም ነው ነው። ተለው ሰላም በመንደር ውስጥ የሚኖር ፋብሪካ እኮ ነው። ሁን የጠፋ ነው። በመንደር ውስጥ የሚኖር ፋብሪካ አጠፋ ነው። ኑ ቶሎ ብሉኝ የሚል ፋብሪካ አጠፋን። ግድብ ያለው ፋብሪካ አጠፋን። እርሻ ያለው ፋብሪካ አጠፋ። በቃ እኛ ምንድን ነው በነገር በጥቅሉ እንግዲህ አፈርና ውሃን እኛ አልቻለም፣ በቃ መስራት ይሄ ይሄ ይሄ ነው ምሎ፣ በቃ አፈርና ውሃን እንትን ብለን በቃ አልቻለም፣ ግብርና መስራት አልቻለም፣ እንጂ ተንደሆ አይደለም። ተረፈ ምርት ሌላ ስኳር አገዳው ብትዩ አንሁ ሄ በቆሎ ብትዩ ጤፍ ብትዩ እንዴት ይፈለግሹም? ብሰጩው አንድ ረፈርሰት ያመርታል። መታችሁ ማየት ትችላላችሁ። እኔ ደግሞ አልፈልግም። ውሸት እንደዚህ ዋሽቶ ቃልፎ መኖርም አልፈልግም። በቃ እኔ ውታ ግቢ የፈለገ ይሁን አለቃ። እኔ ማንንም እንደዚህ እንትን ምልሰው አይደለሁም። እንደዚህ በሸንገርም አልፈልግም። ግን ተንድሆ ትልቅ የሀገሪቱ ጸጋ ነበር። ሀብ አይቀጥሉ ሀብቱ ይሄ ነው የምልሽ አለ ሀብቱ ዝም ያው ደግሞ እኔ አንዳንድ ጊዜ ኔ መንግስት የምንዛው ምለው ሌላው መንግስት ያለን መሆን አንዱ ከጠፋው አታድግል እውነቱን ምነገሽ ኔ አታድግል ይፈልግ ቢሆን እኔ እኔ አለማሁትን አንቺ ከጠፋሽ በመጣሽ አታድግል። ይህ አንድ ህንዳዊ ምሁር በቃ ተናግርታል። አፍሪካ ማናድርገው በዚህ ነው እንደዚህ እየጠፋ የጠፋን ከሄርን አናድግም። ይሄ ደግሞ ድርጅት የማንም አይደለም የፓርቲም አይደለም የሀገር ሀብት ነው። ፓርቲ እኮ ሀብት የለውም እንዴ? ይሄ ባ ይሄ ኮሄ ሀብት እኮ ነው። ስለዚህ እኔ በጣም አዝናለሁ። በጣም ማዝና አይም ሶሪ እኔ እንደዚህ ሰንድ ማለት የማዘንግም በቃ ሰንድ በጠፋ ማለት ያው ሰው ጠፋ ማለት አብሮ ብትሄዱ ናቸ ያላችሁ ፋይታ ና ግብቴ ያለውን ሁኔታ ነጋዴ የመቀዛቀዝ ባህር አለ። ከሀገር ትቶ የመውጣት ባህር አለ። ይህን ነው እርሻውንም የግል ሰቦች እንደፈልጉ እያደርጉት ነው። በጣም ያሳዝናል። የተከበራችሁ ተመልካቾቻችን፣ ለዛሬ ለእናንተ ልናደርስ ሲወደድ ነው መረጃዎችን ይህንን ይመስል ነበር። አብራችሁን ስለነበራችሁ ከልብ እያመሰገንን፣ ለዩቲዩብ ቻናላችን አዲስ ከሆናችሁ ሰብስክራይብ፣ ሼር እንዲሁም ላይክ በማድረግ ቤተሰብ ሁኑ። መልካም ጊዜ።